እነዚህ መከላከያ ኮማንዶዎች ብሎ የሚያሰለጥናቸው መሆናቸውን ሰሞኑን ይፋ አድርጓል። ይህ መንግሥት ኮማንዶ እያለ የሚጠራው ኃይል የሚሰለጥነው ደግሞ በብላቴ ማሰልጠኛ ተቋም ነው። ለ44ተኛ ጊዜ የኮማንዶ ስልጠና እየተሰጠ ስለመሆኑ ተቋሙ አስታውቋል። በመጀመሪያ ቁጥሩን ልብ እንበለው ለ44ኛ ጊዜ እያሰለጠንን ነው ሲሉ ከዚህ በፊት 43 ዙር የኢትዮጵያ ወጣት ኮማንዶ ነህ እየተባለ ከብላቴ ወጥቷል ማለት ነው በመቀጠል በዚህ በምስሉ ላይ የሚታየውን ሰራዊት በጠቅላላ ልብ እንበለው ይህ የኮማንዶ የተባለ ጦር እያንዳንዱ አንዳንድ ገድሎ ቢሞትም ብለን እናስላ ስንት እናት ያለ ጧሪ ያለ ቀባሪ እንደምትቀር የስንት ወጣት ህይወትና ተስፋ እንደሚቀጭ የአገር ህልምም እንደሚቀጭጭ እናሰላስል አክለንም ለመሆኑ ከዚህ በፊት በአርባ ሶስት ዙር ሰልጥኖ የሄደው ጦር ሰራዊት ኮማንዶ የት ደረሰ? ምንስ ድል አመጣ ብለንም እንጠይቅ። ብልጽግና ባለፉት ሰባት የውጊ ዓመታት አንድም ጦርነት አሸንፎ አያውቅም። መንግስትነትን የሚያህል ግዙፍ ስልጣን ይዞ በጥቂት አቅምና ዝግጅት የሚደመሰሱ ክፍለ ጦሮችን የሚያሰማራ መሆኑን የሚክደው አልሆነም። እናም በኮማንዶ ዙር ብቻ አርባ አራተኛው ላይ ደርሷል። ከዚህ ቀደም አርባ ሶስት ጊዜ የሰለጠኑትና የተሰማሩት ኮማንዶዎች እየተደረሱ ብሎ የሚነሳ ህዝብ ልጆቻችንን የታስገባችኋቸው የሚል ወላጅ እስኪገኝ ድረስ አርባ አራተኛው ዙር ላይ ደርሰዋል እንጀራቸው መዋጋትና ጦርነት ነውና ብልጽግናዎች ገና 45ኛም 55ኛም 65ኛም ዙር ሊያሰለጥኑ ይችላሉ 44ተኛ ዙር ኮማንዶ ሰልጣኞች ሲመረቁም ሲማሩም በጄኔራል ሹማብደታ ስር የሚሰማሩና የሚሰሩ ናቸው ልጃቸውን በአዲስ አበባ ሚሊኒየም አዳራሽ በ300 ሚሊዮን ብር ወጪ ደግሰው የዳሩት ሹማብደታ ልጃቸውን ሐዊን ለሌላኛው የኦህዴድ ጄኔራል ተስፋ ያያለው ልጅ ለናኦል ድል ባለ ሰርግ የዳሩ ሹማ ለኢትዮጵያ ወጣቶች ያዘጋጁላቸው ሰርግ ሞት ነውና ባሳለፍነው ቅዳሜና እሁድ ብላቴ ነበሩ። እጩ ሟቾቻቸውን ለመጎብኘት ለማበረታታት የብላቴውን ወታደራዊ ሰፈር የልዩ ዘመቻዎች እዝ ማሰልጠኛ ብለው የሰየሙት ብልጽግናዎች በዚያ ተራራ መውጣት፣ ከገደል ላይ መወርወር ወዘተ የሚያስተምሯቸውን ሰዎች ከሦስትና አራት ወራት የለብለብ ቆይታ በኋላ ወደ ግንባር ያሰማሯቸዋል። ከዚያም በየተራራው በየሸለቆው ይወድቃሉ፣ ይቀራሉ። ባለፉት ሰባት ዓመታት ከዩኒቨርሲቲ ከተመረቁት ተማሪዎች በብዙ ጥፍ የሚልቁት ከጦር ማሰልጠኛ የወጡት ናቸው። ለአብነት በ 2017 ዓ.ም አምና ማለት ነው ከጦር ካምፖች የተመረቁት ወታደሮች ጠቅላላ ብዛት 68926 ሲሆን በዚሁ ዓመት ወደ ዩኒቨርሲቲ እንዲገቡ የተፈቀደላቸው ግን 49 ሺ ናቸው። አሳዛኙ ነገር እነዚህ ወጣቶች ሕይወትም አካልም ማጣታቸው ነው የሚለው ቁዘማ እንዳለ ሆኖ፣ ሌላ ጎምዛዛ እውነትም አለ። ገድለው መሞታቸው ሳይበቃ የሚሞቱት የጥቂት ሹማምንትን ስልጣን ለመጠበቅ መሆኑ በእርግጥም ጎምዛዛ ሀቅ ነው። በየደረሱበት ጠላትን አይቀጡ ቅጣት የሚቀጡት የምድር ድሮን የተሰኙ ባለቀይ መለዮቹ ይጠቀሳሉ። ፊልድ ማርሻሉ ጠላትን አይቀጡ ቅጣት የሚቀጡ የሚሏቸው የምድር ድሮን እያሉ የሚጠሯቸው ባለቀይ ልብሶቹ ሰዎች የትኛውን ጦርነት በአሸናፊነት አጠናቀው አገር እንዲረጋጋ ሰላም እንዲመጣ አደረጉ የሚለውን አይገልጹትም። በድሮኖቻቸው አራስ እንደገደሉ ሕፃን እንደገደሉ ሁሉ በእነዚህ በባለቀይ ቦኔት ወታደሮቻቸውም የተረሸኑባቸውና የተደፈሩባቸው ስለ ውዶቻቸው ሲሉ አያሌ ማስረጃ ማቅረብ ይችላሉ። ባለቀይ ልብሶቹ ወታደሮች የአገርን ዳር ድንበር ለመጠበቅ ወራሪን ለማስወጣት የአገርን ብሔራዊ ጥቅም ለመታደግ ወደ ግንባር የሚሄዱ አይደሉምና ወንድሞቻቸውን ገድለው ሊሞቱ ወገኖቻቸውን አቁስለው አካል ጉዳተኛ ሊሆኑ ተረኞቹ ስልጠና ላይ ናቸው። ወጣቱ ወደ ማሰልጠኛ ማዕከል በመምጣት ስልጠና መውሰድ አለበት። መላው የኢትዮጵያ ሕዝብ ልጆቹን መርቆ በመላክ ይህንኑ የኢትዮጵያ ሕዝብ ተገንዝቦ መረባረብ አለበት። እነዚህን ወጣቶች ላለፉት ዓመታት ያሰለጠኑት አዛዦች አሁንም በሕይወት አሉ። እነዚህን ወጣቶች ከተለያዩ የማሰልጠኛ ጣቢያዎች ወደ ጦር ሰፈር ያሰማሩት መኮንኖች ማዕረግና ደመወዝ ምቾትና ኑሮ ጨምረው አሁንም ኑና ተዋጉልን እያሉ ቀጥለዋል። የላኳቸው ወጣቶች ግን በቦሩ ሜዳ መስክና በጦሳ ተራራ፣ በየጭላ መንደርና በቆላ ተንቤን ኮረብታዎች፣ በወለጋ ጫካዎችና በጎጃም መንደሮች አስከሬናቸው የሚያነሳው አጥተው የሰማይ አሞራ የምድር አውሬ ተጫውቶባቸዋል። እነሆ የኢትዮጵያ ወጣቶች ሁሉ ወደ ሞት ቀጣና ይገባሉ። ለዩኒቨርሲቲ የታጩ ብላቴ ይገኛሉ። የአገሪቱ አምራች ትውልድ ወደ ሙያ ማስተማሪያዎች ሳይሆን ወደ ወታደር ማሰልጠኛዎች ይወሰዳል። ለወግ ማዕረግ በቅቶ ከእናት አባቱ ቤትም ተመርቆ አሸኙትም ወይ ተብሎ ሊዘፈንለት የሚገባ ወጣት ወደ ጦር ሜዳ ይሸኛል። ለሞት ምልመላ፣ አሁንም ምልመላ፣ ጦር ሜዳ፣ አሁንም ውጊያ፣ አሁንም እልቂት፣ ጉዞ ወደ ሞት አደባባይ መጋዝ ወንድማማቾች ወደሚገዳደሉበት የአንድ አገር ልጆች ወደሚተላለቁበት ሸለቁ። ገዳይም ሟችም የሆነ ትውልድ በአጋዳይ መሪዎችና ጀነራሎች እየተመራ ከኮማንዶ እስከ አየር ኃይል ወገኑን ስለ መግደል ይሰለጥናል። እናት ወገቧን አስራ ያሳደገችውን ልጇን ወስዶ ያስገደለው መንግስት፣ ግን መርዶ እንኳን አይነግራትም። አባት ድምፁን አጥፍቶ ያጎረም ሰውን ልጁን ደረሰልኝ ሲል መንግስት ወደ ጦር ግንባር ያዘምትበታል። ከዚያም ካሳ እንኳን ሳይከፍለው መርዶ እንኳን ሳይነግረው በዝምተ ያልፈዋል። መንግስትም ይላል ሆብ እየመጣለሁ ገድ እየመጣለሁ ይፎክራል። ወታደር ያረገ ወጣት ይልካል። ጣለሁ ብዬ በድል ስንጥም ያባቴ ነው ጠላትን መግደል ለአገር መሞት ቀናይነት ሆኖ የታየበት ውትድርና ረክሶ ቀኝ ኋላ ዙር፣ ግራ ቀኝ፣ ስመር፣ አነጣጥረህ ተኩስ፣ ግደል፣ ተጋደል የሚል ዘግናኝ ቃል እየተነገረው ለዚያውም ለእርስ በርስ ጦርነት ለዚያውም የአንድ ሰውና ግብረ አበሮቻቸውን ስልጣን ለማዳንና ለማክረም ሲባል የሚገበር ኢትዮጵያዊ በኮማንዶም በመደበኛም ውትድርና እየተጋዘ ቀጥሏል። የብልጽግና ገዢዎች ወታደር ለመመልመል የሚከተሉት ስልትም ሆነ ለጦርነት የሚያሰማሩበት መንገድ ደግሞ የከፋ ጭካኔ ያለበት ደግሞም እልቂት ጠር ነው። በኦሮሚያ ወጣት ለነሱ ሞት እንደማይፈልግ እየገለጸ ሲሸሽ አማራ ስልጣን ሊዝ እየታገልን ስለሆነ መንግስትህን ለማዳን ዝመት በሚል ነውረኛ ቅስቀሳ በግድም በውድም በማታለልም በአውቶቡስ ሞልተው ወደ ሞት አለም ይወስዷቸዋል። የአማራ ክልል ካድሮች ስልጣኑን ኦሮሞ ጠቅልሎ ይዞታል፣ ውስጥ ገብተን እየታገልን መቀላቀልና መረከብ አለብን እያሉ በሚደርሱበት ቀበሌ ይበተናሉ። በአንድ ወቅት ጠቅላይ ሚኒስትሩ የመከላከያው ፓወር ባንክ ሲሉ የጠሩት የወላይታና የሲዳማ ወጣት በጉልበት ይታፈሳል። ለመዝናናት ማዕከል የተገናኙ ወጣቶች ሰራተኞች ስራ ፍለጋ ከቤት ወደ ከተማ የገቡ ዜጎች ይጋዛሉ። ይህንን የሚያደርገው መንግስት ገብታችሁ ካልተዋጋችሁና መከላከያን ካልተቀላቀላችሁ ቤት ተቀምጣችሁ ሰላም ማምጣት ትበሉኝ ካለ ቆይቷል። በተደጋጋሚ ተጨማሪ የሰው ኃይል እንፈልጋለን፣ ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ና መከላከያ ግባ፣ መልስ የለም። ና ፖሊስ ግባ፣ መልስ የለም። ቤት ተቀምጦ ሰላም በዚህ መንገድ ሰላም ማረጋገጥ አይቻል። አገሪቱ ውስጥ ሰላም የሚመጣው በመግደል በመገዳደልና ደም በመቃባት ነው ብሎ የሚያምን አእምሮ፣ ቤት ተቀምጣችሁ ሰላማት ትጠይቁኝ፣ በፌስቡክ ሰላም ጠፋት ትበሉኝ፣ መታችሁ መከላከያውን ተቀላቀሉልኝ ይላል። አስገራሚው ነገር መከላከያን ተቀላቀሉ የሚባለው ደግሞ የሚጠብቃችሁ ሞት ነው እየተባለ መሆኑ ነው። የሀገር መከላከያ ሚኒስቴር፣ የፌደራል ፖሊስ፣ በየክልሉ ያሉ ልዩ ልዩ የፀጥታ ኃይሎች በየቀኑ በየቀኑ መስዋዕትነት የከፈሉ ነው። በየቀኑ በየቀኑ ወታደር ይሞታል። በየቀኑ ፖሊስ ይሞታል። ከሚሞቱ ወታደሮች መካከል የሹም አብደታ የብላቴዎቹ ምልምሎችና ኮማንዶዎች የሚገኙበታል። በየቀኑ ፖሊስ ይሞታል፣ በየቀኑ ወታደር ይሞታል ከሚለው ንግግር ቀጥሎ መታችሁ መከላከያን ተቀላቀሉ የሚለው ጥሪ ግን መታችሁ ሙቱልኝ፣ እኔም እንዳማረብኝ ጄኔራሎችም እንደደላቸው እንኑር የሚል ቃል ለመሆኑ መከራከር አይቻልም። አንድ ሰው የሚጠብቅህ ሞት ነው፣ በየቀኑም ትሞታለህ የሚሉ የጦር ኃይሎችን ጠቅላይ አዛዥ እየሰማ ወደ መከላከያ የሚቀላቀልበታ ምክንያቱ ምን እንደሆነ ግልጽ አይደለም። ደግሞም ሞት ብቻ ሳይሆን የማይረባ ደመወዝ፣ ወር የማያደርስ ምንዳ እንደሚከፈልም ይናገራሉ። እንዴት ውትድርና ስትመለመል ሰው መቶ ሚሊዮን ያለበት ሀገር አምስት ሺህ ማግኛ ፈተና ይሆናል? የኢትዮጵያ ሕዝብ ሊያስብበት ይገባል። አደገኛ ነው። ወታደር ማለት እኮ አምስት ቀን አስር ቀን ምግብና መጠጥ ሲከለክሉት ሞት አለው እንጂ አገኛለሁ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄ ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነጻ እሚገብርኩን የኢትዮጵያ ህዝብ ሊያስብ ይገባል እየተባለ የሚነገረው ሳይበላ እየገደለ የሚሞቱ ወታደር አዋጣ ለሚለው ጥያቄ ነው። በየጋራው በየተራራው የሚወድቀው ወጣት በእርግጥም የረባ ደመወዝ የለውም የሚለውን አይክዱትም። የአገዛዙ ጀኔራሎች ግን ለእያንዳንዳቸው የ1500 ካሬ መሬት ቦታና መስሪያ ገንዘብ እየተሰጣቸው ንግድና ኮሚሽንም ስራቸውን እየቀጠሉ ቤተሰቦቻቸውንና ልጆቻቸውን እያቀማጠሉ ይኖራሉ። ከጠቅላይ ሚኒስትሩ ወንድሞችና አጎቶች፣ ከጀኔራሎቹ ልጆች፣ ከርዕሰ ዘመዶች ከባለሥልጣናቱ ቤተሰቦች ዘምቶ የሚሞት ይቅርና ሄዶ የሚዋጋ ገብቶ የሚሰለጥን ግን ታይቶ አይታወቅም። አንድ ወጣት የሚጠብቅህ ሞት ነው፣ በየቀኑም ትሞታለህ እየተባለ የረባ ደመወዝ ይከፍሉኛልን ብለህ እንዳታስብ ተብሎም እየተነገረው መከላከያን ተቀላቀል የሚባልበት ምክንያት አስገራሚ ነው። ኢትዮጵያ ብልጽግና ያስፈራቸው ኃይሎች ስለተነሱባት ኑ ተዋጉ የሚል ሰበብ ቀርቦ አንድ ሰሞን ብዙዎችን አሳምኖ ነበር። የዛሬ መቶ ምናምን ዓመት አልገዛም ብላ ሌሎች አፍሪካ ሀገሮች ምሳሌ የሆነችው ሀገር አሁን ደግሞ ድህነት አያስፈልገኝም ብልጽግና እንሻለው መለመን አልፈልግም መስጠት እመኛለሁ እያለች ነውና እቺን አገር ካላቆምናት እዚህ ካልቀጭናት በስተቀረ አሁንም ለጥቁር ሕዝቦች አርያ ትሆናለች የሚል ስጋት በሰፊው ይናፈሳል። ግዴሎትም፣ ክቡርነቶ እንኳን በሰፊው ሊናፈስ አንድም ሰው ሲናገረው አልተሰማም። እንኳን የአገሪቱ ኢኮኖሚ እንዲ ተንኮታኩቶና ለጦርነቱ ሎ ባለበት ወቅት ይቅርና በፍጥነት እያደገ የአፍሪካም ነብር እየተባለ ይጠራ በነበረበት ዘመን የኢትዮጵያ እድገት ለማንም አስፈርቶ አያውቅም ነበር። ይልቁንም የዓለም ባለ ሀብቶች ሊገቡበት የሚጓጉለት፣ ሊሳተፉበት የሚመኙት እንጂ አገሪቱን ሊያሳድግ ነው ብሎ የሚዘምቱበት አልነበረም የሚለውን ክርክር ስንትወው እንዲህ ያለ ልብ ወለድ የሚያቀርቡበት ምክንያት ግን ፖለቲካዊ ችግርን በውይይት መፍታት ውርደት ስለሚመስላቸው መሆኑ ላይ ክርክር አይኖርም። የአገሪቱን ወጣቶች ዓለም ተነስቶባችኋል እያሉ ወስደው ካልማገዱ በስተቀር እኛ አምባገነን በመሆናችን ጦርነትም ስለምንወድ ለንግግርም የማንመች በመሆናችን ጦርነት ብቸኛ የስልጣን ማስቀጠያ መሳሪያችን፣ በታሪክም መታወሻችን ነው ብለን በማመናችን ሰባተኛ ንጉስ ሆነን ሳለ እስከ 2030 የመንገስ እቅድም ስላለን ወዘተ የሚል ምክንያት ያቀርባሉ ተብሎ አይጠበቅም። አለም ስለተነሳባችሁ ዝመቱ፣ ኢትዮጵያ በልጽጋ ለጥቁሮች ህዝባርያ ልትሆን ነው በሚል አለም እየተዋጋት ነውና ቶሎ በሉ ይባላል። በመከላከያ በፖሊስ ሰራዊት ውስጥ ተሳትፈን ሀገራችንን መጠበቅና ህልውናዋን የሚገዳደሩ ኃይሎች የማይችሉ መሆኑን ማሳየት ከመቶ አስር ሚሊዮን ኢትዮጵያውያን የሚጠበቅ መሆኑን መከላከያችንን በማጠናከር የፖሊስ ሠራዊት በማጠናከር እጅ ለእጅ በመያያዝ አሁን ይህ የህዝብ መመልመያ መሳሪያና ምክንያት እንደየአካባቢው ተቀይሯል። የኦሮሚያን ወጣቶች መንግስትህን ከአማራ ተከላከል ታደግ ብለው ይመለምሏቸዋል። የአማራን ወጣቶች ይህ መንግስትኛ ካልገባንበት የኦሮሞ ሆኖ መቀጠሉ ነው ብለው ያግባቡታል። ከወላይታ ከሲዳማና ከመሰለ አካባቢዎች የሚያመጧቸውን ደግሞ ብዙ ገንዘብ ይከፈላችኋል፣ ምቾት ይበዛላችኋል ብለው ያታልሏቸዋል። ከዚያም በሹማ ብደታና መሰለ መሰረት በብርሃኑ በቀለና አሰፋ ቸኮል በሰሎሞን ኢታፋና ዘውዱ በላይ ስር ይበትኗቸዋል እነዚህ ወጣቶች ሲሞቱ ቀባሪ የላቸውም ሲሞቱ መርዶ ለቤተሰቦቻቸው አይነገርም ሲቆስሉም እንደማይታከሙ በሚዲያ ላይ የአሳክሙኝ ጥሪ ሲያቀርቡ የተሰሙ የጦር ጉዳተኞች ምስክር ናቸው አሁን ጀምር ቁስለኛ ነ እስካሁንም አልተበረደም ማለት ነው ስለዚህ ለእኛ አያስፈልግም እኔን ው እንግዲህ የነሱ ሰውነት አካለን ያየ ሰው አንጀት ዜጋ ውጭ ነው ያለው ስለዚህ ዛሬ ሰው አይተው ሌሊቱ ደነግጠል ማለት እንጀት ተያየ ሰው ማለት። ስለዚህ በአሁኑ ሰዓት በእኛ ቢበቃ ነው። በሰሜኑ ጦርነት በቂ ነው፣ በቂ ሰው። አሁን እኛ ምን ፈልገው ሰርተን መለወጥ ነው። ጭፍራዎቹ ቁስላቸውን የሚታከሙበት ቸግሯቸው፣ ልመና በሚወጡበት እንዲህ ባለችው ኢትዮጵያ፣ ጀነራሎች ግን ልጆቻቸውን ብቻ ሳይሆን ሚስቶቻቸውንም ብቻ ሳይሆን ወላጆቻቸውን በህይወት ካሉ ውጭ ሀገር እየላኩ የማሳከም መብት አላቸው። እንዲህ ያለው መተላለቅ በቀጠለበት ሁኔታ አሁንም ምልመላ፣ አሁንም ጦርነት እየተባለ ነው የሚሞት ወጣት። ጦላይና ብር ሸለቆ፣ ብላቴና፣ ሁርሶ ለሞት የታጨ ወጣት ለጥቂት ወራት እየቆየ ወደየ አደባባዩ ወደየ ሞት ወረዳ ይላካል። በእውነቱ ይህንን በሚሊዮን ለሚቆጠሩ እናቶች መርዶ መንገርን የማይፈልግ የልጆቻቸውን ሞት ሰምተው ሀዘን የተቀመጡትንም ልጃችሁ የሞተው ለኢትዮጵያ ሲል ነው ለምን ታለቅሳላችሁ እያለ ሲያወግዝ ለሰነበተ መንግስት የሚቀርብ ጥያቄ ጥያቄ አይደለም። ሁሉንም ነገር በጦር ሜዳ ፈተዋለሁ ብሎ እንዲህ ያለውን ዘመቻ ከማካሄድ ለፖለቲካዊ ውይይቶች ሁሉ መዘጋጀት አይሻልም ወይ? ከዚህ በየቀኑ ደም እያቃባ በቀጠለና ለትውልድም የሚተርፍ መዘዝ ባነገበ መተላለቅ ላይ የአገሪቱን ወጣትና ሀብት ከመማገድ ይልቅ ቁርሾ ለትውልድም ከማስተላለፍ ይልቅ ለፖለቲካዊ መፍትሄ መቀመጥ አይሻልምን? የሚለውን ይገፉ ዘንድ የሰው ነፍስ ለሚያሳስባቸው፣ የአገር ውድቀት ለሚያሳዝናቸው ሁሉ የሚቀርብ አንገብጋቢ ጥያቄ ነው። መልካሙን ሁሉ በመመኘት በዚሁ እሰናበታለን።